ወንድማችንን አቡ ቀታዳን አላህ ሱብሀነሁ ወተዓላ ኸይረ ጀዛውን ይክፈለው። በጣም እየዘነጋ ነው ያለን ነገር አስታውሶናል። እና እኔም እሱን እያዳመጥኩኝ የሆነች ስንኝ መቋጠር አስፈለገኝና ምናልባትም እንደኔ ልቡ ለደረቀበትና፣ አኺራን ለረሳ ሰው፣ ቀብርን ለረሳ በዱንያ ብቻ ለተደሳ ሰው ትንሽ ቆንጠጥ ወይም ነቃ ታደርጋለች ብዬ ያሰብኳትን ነገር ቋጠርኩኝ። እንደምታቁት ገጣሚም አይደለሁም እንኳን ሳያሲ ማለት ነው። እና ስንኛ ከወንድሜ ያቡቀታዳ ንግግር ጋራ አንዳንድ ነገር ትዝ እያሉኝ የነበረው ነገር ነውና፣ አፈር ነው ልባሴ፣ ጭቃ ነው ትራሴ ትላለች የቀብር ሕይወቴ አፈር ነው ልባሴ፣ ጭቃ ነው ትራሴ። የቀብር ሕይወቴ ተለይቼ ስሄድ ከናትም ከባቴ፣ ከህት ከወንድሜ፣ ከልጅም ከሚስቴ፣ አፈር ነው ልባሴ፣ ጭቃ ነው ትራሴ። አንሶላ ኩታዬ፣ ሸማ ብርድ ልብሴ፣ መኸዳ ትራሴ፣ ፍራሽና ልብሴ አፈር ነው ልባሴ ጭቃ ነው ትራሴ ድሮም አፈር ነበርኩ አሁንም ወደዛው መገን ይሄ ዓለም ተሟጠጠ ለዛው አፈር ነው ልባሴ ጭቃ ነው ትራሴ ነፍሴ ግን ሳይመስላት ነፍሴ ግን ሳይገባት የማትሞት መስሏት ዛሬ ተራ ደርሷች አለች ለራሴ። አፈር ነው ልባሴ፣ ጭቃ ነው ትራሴ። እኔም ገና መስሎኝ አባ ሙራታለኝ፣ ለካስ ወቅቱ ደርሷል ልትቆም ስትንፋሴ። አፈር ነው ልባሴ፣ ጭቃ ነው ትራሴ። ቀለም ያልተቀባ ቀይና ዳለቻ ይችን አትጎጆዬ የኔ መሰንበቻ አፈር ነው ልባሴ፣ ጭቃ ነው ትራሴ። አና ኗሪዎቼ ለኔ በዚህ ቤት ስማቸው ይባላል ትል ወይም ዱዴት። አፈር ነው ልባሴ፣ ጭቃ ነው ትራሴ። ግድግዳውም አፈር ባጡም አፈር ነው እውት። ዘመዶቼ ቤቴ ይሄ ነው። አፈር ነው ልባሴ፣ ጭቃ ነው ትራሴ። ዘመድ ወዳጆቼ አታልቅሱብኝ እልቅ ታዘናችሁ ዱዓ አድርጉልኝ። አፈር ነው ልባሴ ጭቃ ነው ትራሴ። መብራት አይገባለት ቀለም አይቀባ፣ መብራት አይገባለት ቀለም አይቀባ፣ ውስጡ ጨለማ ነው እቤት የሲገባ። አፈር ነው ልባሴ ጭቃ ነው ትራሴ። አላህ ያብጅልኝ አላህ ያብራልኝ፣ ዘመዶ የሆናችሁ ዱዓ አድርጉልኝ። አፈር ነው ልባሴ፣ ጭቃ ነው ትራሴ። ለህዱን ስትዘጉ፣ አፈር ስትመልሱ፣ መላእኮች ሲመጡ እንዳይጠፋኝ መልሱ። አደራ በዱዓ ወንድሞች አትርሱ። አፈር ነው ልባሴ፣ ጭቃ ነው ትራሴ። ቀብር ቀብር ሲሉን አይምሰለ ነገር፣ ላመነ ኸይር ነው ለካፊር ሰዒር። አፈር ነው ልባሴ፣ ጭቃ ነው ትራሴ ሽርክና ቢዲዓን አንድ ላይ የጫነ እንኳንስ ለቀብሩ ለዱንያ ያስመቸ ሆነ። አፈር ነው ልባሴ ጭቃ ነው ትራሴ። የኡስታዛችን ወደፊት ንግግር ስላለም አብዛት አልፈልግም። ስንኛን እዙላ ላይ ያሳጥራታለሁ። አላህ ሱብሓነሁ ወተዓላ ወንድማችን ለሰጠን መልእክት ተዘጋጅተን እርግጥ ነው ቁርኣን ሁልጊዜ ያው ሁሉም አላህ የቸረለትን ያህል ይቀረዋል። የቁርአን አያት ስለሞት የተነገሩን አንቀጾች እንቀራቸዋለን። አሐዲሶችንም እንደዚሁ እናነባቸዋለን። ነገር ግን ስንቶቻችን ነን እስትዕዳድ ያደረግን የተዘጋጀን የአኼራን ነገር ያልዘነጋን ስንቶች ነን የሚለው የሁላችንም ጥያቄ ነው። ሰለፎቻችን ወቅፋ እያደረጉ ስለ እያንዳንዷ አያት በህት እያደረጉ እየተመራመሩ ራሳቸውን እየመዘኑ የሚያልፉበት ነገር ነበረ። እኛስ ከስድ ንባብ ያለፈ ምን ያህል ተጠቃሚዎች